በአለማችን ላይ ስዕል እንጂ እውን ከተማ የማይመስሉ የኮምፒውተር ስራ የሚመስሉ ከተሞችን ላስጎብኛችሁ። እኔን እንደገረመኝ እናንተንም ይግረማችሁ። በአለማችን ላይ ብትሄዱ በጣም ደስ የሚላችሁ ሀገር የት ነው? እስቲ ኮሜንት ላይ ንገሩኝ። በውበታቸው ዓለምን ያስገረሙ ከዘመናዊነት ጋር ሆድና ጀርባ የሆኑ መንደሮች ያሏት ሀገረ ስዊዘርላንድ። ስዊዘርላንድ ልክ እንደ ሀገራችን ክልሎች አሏት። ስዊዘርላንድን ግን ለየት የሚያደርጋት ከተሞቿን የሚያስንቁ የገጠሮቿ አስገራሚ ውበት ነው። አስገራሚ መንደሮቹ፣ በሳር የተሸፈነው መስክ፣ ሜዳው፣ አበቦቹ፣ ወንዞቹ፣ ሁሉም በየስፍራው ተቀምጦ የስዊዘርላንድ መንደሮችን ምድረገነት አድርጓቸዋል። ታዲያ እነዚህ መንደሮች ኮምፒውተር ላይ ያለ ስዕል እንጂ እውን የገጠር መንደር ነው ማለት ከባድ ነው። አብዛኛው ወደዚህ መንደር የሚሄድ ቱሪስት በገበሬዎቹ ኑሮ፣ በመንደሩ ሰዎች ቀንቶ ነው የሚመለሰው። እኛም እንደዚህ አይነት ኑሮ ለሀገራችን ገበሬዎች እየተመኘን ጉብኝታችንን እንቀጥል። ከዚያ በፊት ግን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንድታበረታቱን በአክብሮት እጠይቃለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቅድም እንደነገርኳችሁ ስዊዘርላንድ ልክ እንደ ሀገራችን ክልሎች አሏት። ዛሬ በውስጡ ብዙ አስገራሚ መንደሮችን ስለያዘው ክልል ጊዜያችሁን ካዋሳችሁኝ በዝርዝር አስደምጣችኋለሁ። ዛሬ ላስደምጣችሁ የወደድኩት ስዊዝ አልፖይን ተብሎ ስለሚጠራው በስዊዘርላንድ ውስጥ ስለሚገኘው አንድ ክልል ነው። ስዊዘርላንድ በምዕራብ አውሮፓ የምትገኝ ሀገር ስትሆን ከጀርመን፣ ፈረንሳይ፣ ጣሊያን እና አውስትራሊያ ጋር ድንበር ትጋራለች። በስዊዘርላንድ ውስጥ ካሉ ክልሎች አንዱ የሆነው ሲዊዝ አልፖይን ተብሎ የሚጠራው ክልል ከፍተኛ ተራራማ ክልል ነው። በሲዊዝ አልፖይን ክልል ውስጥ ካሉ አስገራሚ ከተሞች ውስጥ ዛንት ሞራይዝ፣ ኢንተርላንከን፣ ሳንት ሞራይዝ ተብለው የሚጠሩ ሲሆን በሲውዝ አልፖይን ክልል ውስጥ ታዋቂ ከተሞች ናቸው። ቅድም እንደነገርኳችሁ ክልሉ የሚታወቀው በተራሮቹ ነው። ከእነዚህም ውስጥ ማተርሆርን፣ ጄንግፍራው ታዋቂ ከሚባሉት ተራሮች ውስጥ ናቸው። ሌላኛው በዚህ ክልል ውስጥ ካሉት እና አስገራሚ ስፍራ የሚባሉት በሲውዝ አልፖይን ክልል ውስጥ ያሉት መንደሮች ናቸው። ከነዚህ መንደሮች ውስጥ በጣም ታዋቂው መንደር ግሪሚር አንዱ ነው። ሲውዘርላንድ ስዕል በሚመስሉ መንደሮቿ ታዋቂ ነች። በተለይም የሲውዝ አልፖይን መንደሮች በተፈጥሯዊ ውበታቸው በባህላዊ ቤቶቻቸው እና በሚያስደስት የገጠር ህይወት ይታወቃሉ። የሲውዝ አልፖይን ውበት የደፋባቸው መንደሮች ከተማን የሚያስንቁ የገጠር ህይወትን የሚያስመኙ የሲውዝ አልፖይን መንደሮች ልዩ ከሚያደርጋቸው ነገሮች አንዱ ነው። ሌላኛው የሲውዝ አልፖይን መንደሮች ልዩ የሚያደርጋቸው ባህላዊ አርክቴክቸር ነው። ከእንጨት የተሰሩ ቤቶች መንደሮቹን ውበት አስለብሷቸዋል። በሲውዝ አልፖይን መንደር ውስጥ የሚኖሩ ሰዎች ውሏቸው እንደ አብዛኛው የገጠር ህይወት አይደለም። በጣም አስደሳች ነው። አብዛኛው በዚህ መንደር የሚኖረው ሰው ስራው ግብርናና የወተት የበግ እርባታ፣ የቱሪዝም እና የእጅ ሥራዎች ናቸው። በዚህ ክልል ውስጥ አብዛኛው ሰው የእንስሳት ተዋጽኦ ይመገባል። እነዚህ አካባቢ ከሚመገቧቸው ምግቦች ውስጥ ፎንዱ፣ ራክሌት፣ ሮቲ ተብለው የሚጠሩ ከእንስሳት ተዋጽኦ የሚሰሩ ምግቦች ናቸው። የመጓጓዣ ዘዴ፣ የኃይል ምንጭ፣ ማህበራዊ ኑሯቸው ከዘመናዊ ነገር ጋር ያልተነካኩ ባህላዊ ነገሮችን መጠቀም የሚወዱ አካባቢዎች ናቸው። እነዚህ ክልል ውስጥ አብዛኛው የሚነገረው ቋንቋ ጀርመንኛና ፈረንሳይኛ ነው። በሲውዝ አልፖይን መንደር ውስጥ ማብራት የሚጠቀሙት ከፀሐይ ሲሆን ወይም የሶላር ፓናልን ተጠቅመው ነው። በጣም አስገራሚ ቦታ ከሚባሉት ውስጥ ዛንት ሞራይዝ አንደኛው ነው። አስገራሚ ተፈጥሮ ተራራማ ቦታዎችን ለማየት ተስማሚ ነው። ዛንት ሞራይዝ በጣም አስገራሚ ቦታ ሲሆን፣ ማተር ሆርን ተራራን ለማየት ተስማሚ ቦታ ነው። ግራውን ቢውንዴን ይህኛው ደግሞ ሌላኛው አስገራሚ ቦታ ሲሆን ባህላዊ ቤቶችና የበረዶ ስፖርቶችን የሚገኙበት አስገራሚ ቦታ ነው። በጣም የሚያስደስቱ መንደሮች ናቸው። መንደሮቹ ምድረገነት ቢባሉ ማጋነን አይሆንም። በአብዛኛው መንደሮች ውስጥ የውሃ ምንጮች ከተራሮች በተፈጥሮ ይፈሳል። በአጠቃላይ በጣም አስገራሚ ቦታ ነው። ውድ የማርኮን ሚዲያ ታዳሚዎች፣ ለዛሬ ያለን ይሄንን ይመስላል። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ለዛሬ አበቃን።